ድራችን አባሎች እንኳን ደህና መጣችሁ። እንዴት አደራችሁ? ዛሬ መስገን፣ ደህናናችሁ? ዛሬ መስገን የተከበራችሁ የድሩ አባላት በዚህ ፍጥነት ጥሪያችንን አክብራችሁ ስለመጣችሁ በእኔና በድሩ ስም ከፍ ያለና ላቅ ያለ መስጋና እናቀርባለሁ። አጨብጭም፣ አጨብጭም። አዎ በጣም ጥሩ። ያልመጡትን በደምብ ቅጣልኝ። እሺ፣ ቀጥቻል። አዎ ቅጣልኝ እንዳትረሳ። የርሳውን የእንትኑ የድሩ ገቢ እየቀነሰ ነው። እሺ እሺ አባታችን፣ እሺ እኔ የምጠይቀው ለመሆኑ ምን አዲስ ነገር ተገኝቶ ነው እንደዚህ ያካልባችሁ በችኮላ የጠራችሁ? ሁለተኛው ጥያቄ መቼም አሁን ደግሞ ሌላ መዋጮ ያስፈልጋል ብላችሁ መዋጮ እንዳትሉ እሰጋለሁ። መዋጮ? ኧረ በፍጹም በፍጹም፣ እንዲያቻኩለን የጠራናችሁ አንዲት ብርቅ የሆነች እንግዳ ሳታመልጠን ለእናንተ ልናስተዋውቃችሁና የከተሜነት ልምዷን ለእድራችን አባላት እንድታካፍልልን በማሰብ ነው። ከኋላ የምትመለከቷት ጉምቱ የሆነ ሙያን ከተማ ለምዳ መጣ። አሁን መቼም ያደግኩበትን ቀዬ በሙያዬ ላገልግል ብላ መታለች አንድ እውነት እኔ እኮርችባታለሁ፣ እናንተም እንድትኮሩባት። እንደምታውቁት እድራችንን ለማዘመን ከፍተኛ ጥረት በማድረግ ላይ እንገኛለን እና እድራችን ዘመናዊ እንዲሆን ደግሞ የእናንተም እገዛ ያስፈልገናል። እኛ ብቻችንን ብንፍጨረጨር ምንም እናመጣው ለውጥ የለም። አይደለም አይደለም? አዎ። ከጎኔ የምትኸባት ድጄ ብርቄፍናን እንትባላለች፣ ራሷን በደንብ ትገልጻለች። በእርግጥ ራሷ ግን ብርቄፍናን ማለት እጅግ የተከበረች ባለሙያ ናት በከተማ አሁን ደግሞ ለምንድን ነው ወደ አገራችን ወደ ቀያችን ወደ ተወለድንበት ሙያዬን ማንጠቀምበት ብላ እኔን ስታማክረኝ በደስታ ነው ወደ እናንተ ይዣት የመጣሁት ባካቹ አንዴ አጨብጩ መታዋት ብርቄ ፍናን ማለት አራዳነትን አቁላልታ ይበላች ከፒያሳ እስከ ቦሌ ከሳሪስ እስከ አዳ አበባ ከጉለሌ እስከ ኮተቤ እጅግ የተራቀቀች ባለሙያ ናት እውነቴን ነው የምነግራችሁ ቦሌ መኖር ቦላሌ እንደመልበስ ቀላል ነገር እንዳይመስላችሁ ታዲያ ከተማ በቃይ ብላ ወደ ቀያዋ ከተመለሰች ወዲህ መቼም በአይን እንደው ውልብ ውልብ ስትል አይታችኋት ይሆናል መቼም በሰፈር በመንደር አይደል አዎ ከተመለሰች ወዲህ ለምን ይሄን እድር የምትመራውን እድር ለምን አናዘመነውም ብላ አማከረች ወገኖች ቆሜ ላወራ ነበር ግን፣ ብትንሽ ትንሽ እግሬን አሞኛል ልቀመጥ። ወገኖች ለምን ይቀመጡ? ዳውለኛው ነው ይቀመጡ። ለምን ሁል ጊዜ ለቅሶ ኋላ ቀር ይሆናል? ሙሾ እስከ መቼ ድረስ በደረት በመድቃት ብቻ ይቀራል? ደረት በመድቃት ዘላለም። ለምን በዲጄ አናስለቅስም? ለቅስም ብላ የሞኝ ዘፈን ሁሌ ያይና በባይ ያይና በባይ ነበር አያ ሙሉ ሰው አይሆንም። እንደዚህ መቀየር አለበት ነገር ሁሉ ድጀብርቄ ፍናን ትባላለች እሷ፣ ለምን በየምስኪ ሙሾ አይወርድም ብላ እዚህ ድረስ መጣለች። ስለዚህ የተከበራችሁ የእድራችን አባላት ስለዚህ አሁን ድጀብርቄ ፍናን ተኔ የተሻለ ደግሞ እንዲያው ያው ማዘመኑን እሷ ስለፈለገችሁ ከእሷ ስለመጣ እሷ ሐሳቧን እንቀበላታለን። ድጀብርቄ ፍናንን ወደ ጎን ጋብዛለሁ። ተነስላ ተነስላት እዚያ ላይ ብጻፍ ነገር ካለ እንዳመልጥ እዛ ላይ በመጀመሪያ ራሴን ላስተዋውቃችሁ። ብዙ ብለውኛል። ብርቄ ፍናን እባላለሁ ወርልድ ዋይድ አይ ሶ ሰርቲፋይድ የሆንኩ አስለቃሽ ነኝ። እንዲው በጣም ብዙ ብዙ ሰርቲፋይድ የሆንኩ ሰው ነኝ። እንግዲህ ለቅሶን በዘመናዊ፣ በዲጄ፣ በኤምሲ ብርቄ ፈታ ዘና ነው የምናደርገው። ማስተዋወቃችሁት የምን ማስታወቂያ ነው? ቆይምት ደግሞ ለሙሾ ማስታወቂያ አስፈልገዋል? አንተ ደግሞ እንዴው አዲስ ሀሳብ በመጣ ቁጥር ሁሌ እንደ ተቃወምክ ወይ? አልተማርክ? ተማርህ ስንልህ የክፋት መስሎህ ደንዘህ ቀረህ። እንዲያው ምን ይሻልሃል እንደ እንደ ተማረ ሰው ደሞ እንዲያው ትውረገረግ ግገርመኛ ማስታወቂያ ምን ያደርጋል ትላለህ። ደሞ ሜዲያ እንደሚከታተል ሰው ወረቀት እኮ አንተ እኮ የምታየው እኮ ለእንትን ነው እኮ ለጋ ብቻ ሽምግልና ስትሄድ ብቻ ይብታረብ ምናለህ፣ ማንበብ ይደግ ነው ጥሩ ነው። በትምህርት ብታ ብታግዘው ጥሩ ነበር። ንግግርህን ቀጤ፣ እናቴ ቀጤ። እንደው አፌ ይቆረጥ፣ እንደው ማስታወቂያውን ካልሰማችሁ እንደው ላስታውሳችሁ በ2017 ኢንተርናሽናል አስለቃሽ ይፈልጋሉ። እንግዲያው ስኔ ብርቀፍናና አለውሎት

መቃብር ዋጓን ከፈሰሳ ሞቶ ዋጓን ፈጠነለት ሞቶ ዋጓን ባይገባም ገነትው ዋጓን በደንቡን ሸኙጣ ዋጓን እንዴት ለው ነገር ዋጓን ገባ መቃብር ዋጓን ከፈሰሳ ሞቱ ዋጓን ፈጠነለት ሞቱ ዋጓን ባይገባም ገነት ዋጓን በደም ቡርሸኝት ትልቅ ቅኔን ያዘለ ሙሾ ነው። መቼም ይሄ ህዝብ በጥበብ የማይታጀብ ህዝብ ሆኖ ነው እንጂ ድንቅ ሰው ነሽ። አንድ ድገሚን እባክሽ። እንደው በጥሞና በጥሞና ስሟት። ለድራችን ይች ወሳኝ ሰው ናት። እውነቴን ነው የምነግርሽ። እንደው ሙሾ አሸበረቀች። ከዚህ በኋላ ሙሾ አሸበረቀች አሸበረቀች እንዲያው አንድ አንድ እንዲያው እንዲያው አጀብ አድርጎኝ። እንዲያው እጃችን ወደ ላይ፣ እጃችን ወደ ላይ፣ ወደ ላይ አንጊዜ እጃችን ወደ ላይ፣ ደረታችን ደቃ፣ ደረታችን ደቃ፣ ወገባችን ሰበር፣ ወገባችን ሰበር፣ የሞተው ይቀበር። እጃችን ወደ ላይ፣ እጃችን ወደ ላይ፣ ወደ ላይ አንጊዜ እጃችን ወደ ላይ፣ ደረታችን ደቃ፣ ወገባችን ሰበር፣ የሞተው ይቀበር። ምን ሆነ ነው እርሶዎ ደግሞ የሚነፈርቁት እንዴ? የሚያነፋርቅ ያነፋርቅ አንተ። እየሰማ እየሰማ አይደለም አጥር አጥንት የሚሰረስር ነገር እኮ ነው እያወረደች አለች። ታዲያስ የሞቱ ዘመድ አዝማዶች ሁሉ ተሰሉ። እናንተ ግን በጣም ትገርማላችሁ። በቃ ጎማ እንጨቶች ናችሁ እንደምታውቁ እንባ እንኳን አያቀርም፣ ዓይናችሁም ዘመሮ እኮ ነው። ለቅሶ በቃዎት፣ በቃዎት። አይዞት፣ አይዞት ጋሽዬ፣ አይዞት፣ አይዞት፣ ይረጋጉ እንደው እስኪለምዱ ነው እንጂ እነሱም እንደው፣ አጥንታቸውን ሰርስሮ ይገባል። አይዞት። እሺ ወደ ወገኖቻችን መቼም ብርቀፍናን ያመጣችሁን ሀሳቡላችሁም ሰምታችኋል። ጥሩ ሀሳብ ነው። እኔ በደንብ ተቀብያለሁ። የሚቃወም ሰውም ያለ አይመስለኝም ሰይጣን ካልሆነ በስተቀር። ይሄን ጥሩ ሀሳብ ሰይጣን ነህ ተቃወም። እኔ ተሰማኝ። ሰይጣን አስተያየት ካለ ከኔ በኋላ ሊያወራ ይችላል። አሁን መቼም የዚህ ድር አክቲቪስት እንደመሆኜም አሁኑ ነገር ሲጥሩብን ዝም አንልም። አሁን እሷ ተተናገረችው ሁለት ሁለት ነገር ነጥብ ይዣል። ሁለት ነገር ሁለት ነገር ነጥብ ይዣል። እሺ አንደኛው መቼም ይሄን ድርተኛ የሰለቸው ነገር ቢኖር መዋጮ ነው ያደቀቀን። ወደ ሁለተኛው ቢሆን ደግሞ ምንድነው፣ አሁን እሷ ስትናገር አርሶ ሰፌድ ነው ምናምን ብላለች በእንግሊዘኛ። አሁን እሱ ምንም ግልጽ እንደሆነ አልገባንም። አመቺ ነው አይደለም። ዓለም አቀፍ አማርኛውም ተገባ። የምንኖረው ኢትዮጵያ ውስጥ ነው፣ እውነት ነው። የምንነገረው ቋንቋ አማርኛ ነው፣ ተቀብለናል። አይሶ ብለህ የጠየቀው እንዲያው እሷም ወደ እሷም ጥያቄው መሄድ የለበትም። እኔ ስለ ተማርኩ መርልስልሃለሁ። እንግዲህ ሰርቲፋይድ ማለት ሰርተክፌት ማለት ነው ሰርተፍኬት አይሶ ሚል ሰፊት ስጨምርበት አይሶ ማለት እንዲያው ተቃሉም ከድምጸቱ መረዳት ይቻል ነበር። አይሶ ማለት እኮ ነው። አይሶ አይሶ አው፣ አይደለም አይደለም። አንተ አንተ አልተማርክም የመምህር ልጅ አይደለም እ የማጥናኛ ሰርተፊኬት ተሰጥቶኛል አ ማለት ነው። አይደለም አው አው ነው ያ ነው ማጥናኛ ለሙሾ ለቤተሰብ ሰው ለሞተበት ሰው ማጽናኛ የሚሰጥ ሰርተክፌት በዓለም አቀፍ ደረጃ የተሰጣት ሰው ናት። ስለ ለቅሶ ብቻ ነው ወንስ ለሰርግም ደግሞ የምትለው ነገር አለ። ሰርግም ትሰራለች ወይ ነው ጥያቄው። ሀዘን እንዳለ ደስታም አለ ብለን ነው እንግዲህ ደስተኛ ናት። በጥያቄያችሁ ተመካከርን አሁን በልባችን እና አሁን ለጊዜው ውቅናውን የተሰጣት በሙሾ ነው በሙሾ ነው። ሰር የሰርጉን እውቅና ጠየቀች ጠይቃለች። ምላሽ ተመንግስት ገና አላገኘችም እና ምላሹ ስታገኝ በደስታ ተመካክረን የሰርግም ስራዎችን ቄፍናን ትጀምራለች። ለድሯችን አባላት በጣም ጠቃሚ ናት። ሌላ ጥያቄ ያለዋለ እንግዲህ ጥያቄ ከሌላችሁ ወደ ዋናው ጉዳይ እናልፋለን። አሁን እንደምታዩት ይቺ ጉምቱ አስለቃሽ ብዙ ነገር ያስፈልጋታል። ማስለቀስ ጉልበት ይፈልጋል፣ አቅም ይፈልጋል። እንደ ተለመደው ተኔ በስተቀር ሁላችሁም መዋጮ ታዋጠ ያረቃችኋል ዛሬ እኮ የደስታችን ቀን ነው። የደስታ ቀን እኮ ነው ዛሬ። የደስታ ቀን ነው። በቃ በቃ በቃ በቃ። እሷን አንፈልግም፣ እሷን አንፈልግም ለማስለቀስ እርሶ ይበቁናል። በቃ እርሶ ተስማምተውናል።